ህይወትህ በሚገጥሙ የማይረጉ ነገሮች የተነሳ ማልቀስ ወይም መሳቅን ልትመርጥ ትችላለህ። እኔ መሳቅን መርጫለሁ። በዛሬው ዝግጅታችን ከቀልድ ታሪኮች ጀርባ የሚገኝ የአንድ ጥቁር አሜሪካዊ የስኬት ህይወትን በተመለከተ ይመላችኋለኝ። መልካም ጊዜ። ከጥቁር አሜሪካውያን የተገኘውና ለቤተሰቦቹ ሁለተኛ ልጅ የሆነው ኬቨን ዳንኤል ኸርት የተወለደው እንደ ኤውሮፓውያን አቆጣጠር በጁላይ 1979 ፊላደልፊያ፣ ፔንስልቫኒያ ውስጥ ነው። ገና በልጅነቱ በአባቱ ከፍተኛ የሆነ የአደገኛ እጽ ተጠቃሚነትና የታላቅ ወንድሙ የወንበዴ ቡድን አባል በመሆን በህገወጥ ስራ ላይ በመሰማራቱ ሳቢያ ልጅነቱን በከባድ የኑሮ ጫና ውስጥ እንዲያሳልፍ አድርጎታል። በመደበኛ ትምህርት ውስጥ እንዲያልፍ ከፍተኛ የህይወት መስዋዕትነት የከፈለችው እናቱ ናንሲ ሃርት አሁን ለሚገኝበት ስኬትና ምግባረ ህይወት ከፍተኛ ሚና እንደተጫወተች አበክሮም ይናገራል። ኬቨን የሁለተኛ ደረጃ ትምህርቱን በጆርጅ ዋሽንግተን ሁለተኛ ደረጃ ትምህርት ቤት በሚከታተልበት ወቅት ከፍተኛ የሆነ የቅርጫት ኳስ ስፖርት ፍቅር የነበረው ሲሆን ፊላደልፊያ በሚገኘው የማህበረሰብ ትምህርት ቤት ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በአንድ ታዋቂ የጫማ መሸጫ መደብር በአሻሻጭነት ሙያ ተቀጠረ። በሙያውም የተዋጣለት የሽያጭ ባለሙያም ሆነ። የተለያዩ የሽያጭና የተግባቦት ቴክኒኮችን በመጠቀም የደንበኞችን ፍላጎት በቀላሉ በመረዳትም በስራው የተዋጣለትም ለመሆን በቅቷል። ታዲያ በዚህ ወቅት ነበር ታላቅ የኮሜዲ ተሰጥኦ እንዳለው በሙያ ባልደረቦቹ ይነገረው የጀመረው። በአንዱ ቀንም ደንበኞችን ለማግባባት የሚያደርገውን አስቂኝ ሂደት በድርጅቱ የጥበቃ ካሜራ ጓደኞቹ እንዲመለከት ጋበዙት። በእውነቱም ድርጊቱ አስቂኝ ነበር። የኮሜዲ ስራ ቢሞክር ሊዋጣለት እንደሚችልም ጥቆማ ሰጡት። ይህን ሀሳብ በመቀበልም ለመጀመሪያ ጊዜ በአማተር ኮሜዲያንነት በዛው ፊላደልፊያ በተዘጋጀ ውድድር ላይ ሊልኬቭ በሚል የመድረክ መጠሪያ የመጀመሪያ ስራውን አህዱ አለ። የመጀመሪያ ጊዜ አለው ይህ የሌለው መቼም ለማታደርገው ነገር ብቻ ነው የሚለው ኸርት በድንገት የሽያጭ ስራውን አቁሞ ወደ ኮሜዲ የጥበብ ዘርፍ ለመግባት መሞከሩ ከባድ የሆነ የገንዘብ ቀውስ ውስጥ ይከተኛል ብሎ ግን አስቦ አላሰበም በመጀመሪያ የአምስት ደቂቃ የመድረክ ስራው ከስታንዳፕ ኮሜዲ ጋር በፍቅር የወደቀው ኸርት በአጭር ጊዜ ያገኘው የጓደኞቹ ድጋፍ ልቡን አሸፈተው ፕሮፌሽናል ኮሜዲያን በመሆንም ልቡ በሚያስደስተው ነገር ገንዘብ ለማግኘትም አሰበ። በአሜሪካ በሚገኙ የተለያዩ የኮሜዲ ክለቦች ላይ ስራዎቹን በማቅረብ እጅግ በርካታ ውድድሮች ላይ በመሳተፍ ራሱን ማስተማር ተያያዘ። ሆኖም በዚህ ወቅት ብዙ የህይወት ተግዳሮቶችን ማለፍ ግድ ሆኖበትም ነበር። በስራው አጋጣሚ በርከት ያሉ ዝነኛ ኮሜዲያንን መተዋወቅ ችሏል። ከብዙ እል አስጨራሽ ትግል በኋላ ስራዎቹን በትልቅ መድረኮች ላይ እንዲያቀርብ በር ተከፈተለት። ከዚህ ጋር በተገናኘም በአንድ ወቅት ስራቸውን ኒውዮርክ ውስጥ በሚገኝ አንድ ትልቅ ክለብ ውስጥ በሚያቀርቡበት ወቅት የገጠማቸውን እንዲያስረዳል። ቀኑ ማክሰኞ ነበር። በላፍ ሀውስ ህይወት ትሞታለች፣ ግን መድረክ ለማግኘት ጥሩ እድል ነው። ጥቂት ገንዘብም ይገኝበታል። ቱሬ የምሽቱ ተጋባዥ ነበር። ከፓንክና ናይም ጋር በመሆን ገብተን ከኋላ ተቀመጠን። የተለመዱ ኮሚኮች እዛው ነበሩ። ብዙ ተመልካችም አልነበረም። ስፓንክ ሰዎቹን ያውቋቸዋል ከሪቻርድ አለን ፕሮጀክት የመጡ እንደሆነም ነገረኝ። የቱሬ ቀልድ አላስደሰታቸውም። ሌላ ቀልደኛ እንዲመጣ አክብሮት በጎደለው መልኩ ጠየቁ። እኔ ለመውጣት እያመነታው ነበር። አዝናናቸዋለሁ ብዬ ባለማሰቤም ግራ ተጋብቻለሁ። እነሱ ከፍ ያለ ቀልድ የለመዱ ናቸውና ሁሉም ቀልደኞች በየተራዩ የወጡ ስድባቸውን እየተቀበሉ ወረዱ። በአክዋይልድ የተሰኘው ጓደኛዬ ግን መጠጥ ፊቱ ላይ የተደፋበት ከጎረመስኩ በኋላ እናቴ ስር ገብቼ ለመደበቅ የተመኘውበት ያቀን ነበር። መድረኩን ፍርሃት ወሮታል የተፈጠረውን ነገር ማመንም አቅቶኛል። ችግር ቢፈጠር የደህንነት ጠባቂዎች አሉ እሱ ትንሽ እፎይታ ይሰጣል ባንክ ዋይልድ የተደፋበትን መጠጥ ከልብሱ ላይ በመጥረግ አሰላም አሌኩ በማለት ሰላም የሚያወርድ ቃና ተናገረና ከመድረኩ ወረደ ስድባቸው ግን አልተቋረጠም ቱሬ መድረኩ ላይ ወጣና በሙሉ የራስ መተማመን ሁላችሁም ተረጋጉ ቀልደኞቹ ስራቸውን ያቀርቡበት አላቸው። ቱሬንም ለማጣጣል ሞከሩ። ከብዙ ማግባባት በኋላ መድረኩ ቀጠለ። ማመን አቃተኝ። ጭንቅላቴን ነከነኩ። ቀጣዩን ማቀረቦት እኔ ነኝ። እነዚህ ሰዎች የፈለጉትን እንዲያደርጉ ፈቃድ የተሰጣቸው ይመስላል። ቀጣዩ ሰለባ ታዋቂው ኮሚክ ቶሚ ነበር። አንተ ቀልደኛ አይደለም፣ ምንም የሚያስቅ ነገርም የለም አለው አንዱ በጥባጭ። ቶሚ ወረደ። ቀጣዩ ኬቨን ኸርት ነው። ቱሬ እንዳስተዋወቀኝ ሊልኬ መድረኩን ማክበር አለብኝ። በእርጋታ ወጣሁና ቆምኩ። ምን ማድረግ እንዳለብኝም እያሰብኩ ነው። ስራዬን እንዳላቀርብ እያወቁኝ ነው። እነዚህ ሰዎች እዚህ የመጡት በእኛ ላይ ለመሳቅ እንጂ በእኛ ስራ ለመሳቅ አይደለም። መድረኩን ለመቆጣጠር ማድረግ ያለብኝን ነገር አውቃለሁ። ያገኘሁትን ነገር መወርወር። አበቃ። ምን እንደተፈጠረ ማውራት ጀመርኩ። እነሱን ማስቆምም ወዳጅ ማድረግም አይቻልም። ሌሎች ሞክረው አቅተዋቸዋል። ማንም ያላደረገውን ነገር ማድረግም አለብኝ! መድረክ ላይ መውጣት ምን እንደሚመስል በማውራት ፊታቸው ትዕይንት ማሳየት፣ የህይወት ልምምዴን መናገር ያለኝ ይህ ብቻ ነው። በእውነቱ አስቀያሚ ምሽት ነው ሰዎች በማለት ጀመርኩ። ለሚወዱ ቃሉ መልካም ቢሆንም፣ ለሚጠሉ ግን የጥቃት ኢላማቸው ትሆናለህ። ትምህርት ቤት እያለው መሳሪያ የታጠቀን ሰው ያለ ትግል እንዴት መጣል እንደሚቻል ተመሪያለሁ። ቀልዴን የጀመርኩት አንዱ ጓደኛዬ ላይ ገንዘብ እንደወረው በት ሌላው ላይ መጠጥ እንደደፉበት እኔም እናቴ ጉያ ስር ለመደበቅ አስቤ እንደነበር በመናገር ነው ለመጀመሪያ ጊዜ በቀልድ ክለብ የሰማሁትን ዝምታ ወደድኩት እየሰሙኝ ነበር የማወራው ለእነሱ ነው ስለ እነሱ ሳይሆን በራሴ የመተማመኔ ከፍ እያለ ሲመጣ ቀልዴን ቀጠልኩበት በዚህ ምሽት የምናገረው ቀልድ ብቻ ነው ገባችሁ ቀልዱ ሳያበቃ ማናችሁም ከጀርባዬ እንዳትመጡ እናም አሁን ቀልደኛው ማን ነው በድንገት ዝምታው ቀጠለና በሳቅ ተተካ። ትልቅ እፎይታ ተሰማኝ። ሳቁ ቀዝቀዝ ያለ ቢሆንም እስከ ዛሬ የሰሟቸው የላቀ ሆኖ ተሰምቶኛል። ውስጤ ተረጋጋ። ፍርሃቴን ወደድኩት። ቱሬና ኬት እንዳላደርገው የነገሩኝን ይህንኑ ነው ያደረግኩት። ሰዎቹ ለጠብ ያሰፈሰፉ ናቸው። የሰውን ድክመት የሚያሸቱም ናቸው። ችግሩን ለማለፍ የቻልኩት እኔ ብቻ ሲሆን ምክንያቱ ደግሞ በስራዬ ለመጀመሪያ ጊዜ ራሴን ለመሆን በመቻሌ ነው። ቀሪው መድረክ በሰላም ተጠናቀቀ። ያቀረብኩት በጣም የሚያስቀልድ ባይሆንም ትልቅ የሚባል ነው። ማሸነፋቸውን ነገርኳቸው። ለእኔ ማሸነፊያ መንገድ ያ ነበር። ትልቁን ለውጥ ለውስጥ የፈጠረ መድረክም ሆኖ አለፈ። እነሱን ማለፍ ከቻልን ምንም አይበግረንም። በዛች ምሽት መድረክ ላይ ሰለባ መሆን ምን ማለት እንደሆነም ተማርኩበት ሲል ኬቨን ኸርት ተናግሯል። ኬቨን ፈጣን የሆኑና ድግግሞሽ ያላቸውን የኮሜዲ ስራዎቹን በአስገራሚ ብቃት መወጣት ጀመረ። በተለያዩ ፊልሞች ላይ ከፍተኛ የመተወን ብቃት በማሳየት በአጭር ጊዜ ተወዳጅነትን ማግኘት ችሏል። እንደ ኤሮፓውያን አቆጣጠር በ2012 ቲንክ ላይ ኬማን በ2013 ጋርድ ማች በ2014 ራይድ አሎንግ በተሰኝ ፊልሞች ላይ በመተወን ከፍተኛ ተቀባይነትንም ማግኘት ችሏል። ኬቨን ኸርት ሁለት ጊዜ አገባ ሲሆን ሶስት ልጆችንም ማፍራት ችሏል። በአነቃቂ ንግግሮቹ የሚታወቀው ኬቨን ኸርት ለስኬት ያበቁትን ዋና ዋና ነገሮችንም እንደሚከተለው አስገብቷል። ገጸ ባህሪያቶቼ ብቻ እዚህ አላደረሱኝም። ልክ እንደ ምግብ ዝርዝር በትክክለኛው መጠን በመጨመራቸው ነው ለስኬት ያበቁኝ። አንደኛ በአቋም መጽናት። የስኬት መሰረት የሆነኝ በአቋሜ መጽናቴ ነው። አእምሮዬ የተሰራው ውድቀትን ለመቀበል ቢሆንም ለመተው ግን ዝግጁ አልነበረም። ትግል፣ መገለል፣ ውድቀትና ጥርጣሬ ብዙ ሰዎችን ለውድቀት ዳርገዋል። ያንተ ግብ ከእነዚህ ፈተናዎች መማር ሲሆን መነቃቃትህን እንዳያጠፋብህ መታገል ነው። የስኬት ሚስጥሩ ቀላል ነው። በአንተ ፍላጎት ራስህን በመምራት ስኬታማ እንደምትሆን ማሰብ ነው። አይሳካልኝም የሚለውን ፍራቻ ማስወገድም ይጠበቅብሃል። ሌላው መማር ነው። የመማር ቁልፉ መንገድ አፍን መዝጋት ነው። ማየት፣ ማዳመጥ፣ መመዘን፣ ከዛም መምረጥ። እያንዳንዱ ልምድህ ለአንተ ትምህርት የሚሰጥ ስጦታ ነው። የተማርከውን በሕይወት ላይ ተግባራዊ ካደረግከው ቀጣዩን ስጦታ ትቀበላለህ። በዚህ ካልተማርክ ሌላ ትምህርት ይቀጥላል። ሁሉንም ካልተቀበልክ ከቆንቅበት ሳትነቃነቅ ትሞታለህ። በራስ ጥፋት ሌሎችን መውቀስም ትጀምራለህ። በዚህ ምድር ላይ ከሕይወት ከመማር የበለጠ ነገር የለም። ለእነሱ ትኩረት መስጠት ከቻልክ ዓለም በሯን ትከፍትልሃለች። በነገራችን ላይ አድማጮች ኬቨን ኸርት አዋርድ የተሸለመ የፊልም አክተር ኮሜዲያን ሲሆን የሰራቸው ፊልሞች በጠቅላላ በቦክስ ኦፊስ ሶስት ነጥብ አምስት ቢሊዮን ዶላር አስገብተዋል። የስታንድአፕ ኮሜዲዎቹን በታላላቅ ስቴዲየሞችና የቲያትር አዳራሾችም አቅርቧል። ፎርብስ የኮሜዲያን ንጉሥ የሚል ዝናም አቀዳጅቶታል። ከናይክ ጋር ማስታወቂያ የሰራ የመጀመሪያው ኮሜዲያን ነው። ኸርት በአሁኑ ሰዓት ከቤተሰቡ ጋር በሎስ አንጀለስ በመኖር ላይ ይገኛል። የጥቁር አሜሪካዊውን ታዋቂውን ኮሜዲያን ኬቨን ኸርትን የህይወት ታሪክ በአጭሩ የዳሰስንበት የዛሬው ስሽታችን ያደመጣችሁትን ይመስላል።